ያበደ ነው ካናዳ ካናዳ ነኝ ኧረ ካናዳ እንደ አንተ እንደውም ካናዳ ኢየሱስ አምላክ አለው ማለት ተናለኝ ኢሎሄ ላማ ሰበቅታኒ፣ አምላኬ አምላኬ ስለምን ተውከኛለሁ። መስቀል ላይ ሆኖ ማንን ነው? ሰው ሆኖ ነበር። ፍጹም ሰው ፍጹም አምላክ ነው። ከፈለካ ሳያለሁ እንደ ሰው ሆኖ ነበርና ሰው አይደለም እንዴ ኢየሱስ? ስለዚህ አሁን የቱ ጋር ነው? ሰውነቱን ተማምነናል፣ አምላክነቱ መጽሐፍ ቅዱስ አለ። አረ ችግር የለውም ምን አንተ ብቻ ለመጥቀስ ያብቃህ። ምራፍ እና ቁጥር ንገረኝ። ኧረ በጣም አስር አስር ጠቅሳለሁ። እስኪ አንድ ጥቅስ ችግር የለውም። ማስተሩን አንድ ምራፋን ቁጥር ስምንት አይደለ ያለህ እና የነበረ ሁሉን የሚገዛ ጌታ አምላክ አልፋን እና ኦሜጋ እኔ ዮንስማ እያለ የሚነግረን የሚነግረን ኢየሱስን ነው እየነገረን ያለው የለ ኢየሱስ የሚለው እንደውም፣ በቃ ለምን ማሳረፊያ ሌላ ነገር አልሰጥሽም። አረፈኝ። እኔ የምፈልገው ነፈ ፈጣሪ እንደሆነ አሳ አለው አምላክ እንደሆነ ማወጣልሃለሁ፣ ግን አለ እና የለም፣ ጠፍቶ ነው አለ። ኳልኩሊስት አምላክ እንደሆነ ማንም በክርስቶስ ቢሆን አዲስ ፍጥረት ነው አለ። ስለ ዳግም ወለድ ነው አሁን አንተ የምታወራው። ሌላ ታ አሁን እሱን አትጥቀስ። ሌላ አምላክነቱ ነው። መጽሐፍ ቆይ አንዴ፣ ቆይ አንዴ፣ መጽሐፍ ቅዱስ ላይ አምላክ እንደሆነ ላሳይህ ነው አንድ ጥቅስ። አዎ አንድ ነጠላ ስባሪ ጥቅስ አተመጣው። እሺ ተረጋጋ። ቆያን ቢ ሮሜ አራት አምስት፣ ሊያውጣልኝ አይደለም። ዘጠኝ አምስት ነው። ተው፣ ሮሜ ዘጠኝ አምስት። አዎ ዘጠኝ አምስት። ይቅርታ ዘጠኝ አምስት። ኧረ ችግር የለውም። ምን ሆነሃል? አባቶችም ለነሱ ናቸው። ክርስቶስ በስጋ መጣልህ። ክርስቶስም በስጋ የመጣው ማነው? ክርስቶስም በስጋ መጣው ማን ነው? ክርስቶስ በስጋ መጣል እንጂ በስጋ አመጣው ያለ ነገር ያለ። እስኪ አንድ ሐዋርያት ሥራ ምዕራፍ 13 ቁጥር 23 ላይ እግዚአብሔርም እንደተስፋው ቃል ከዚህ ከዚህ ሰው ዘር እግዚአብሔር እንደተስፋው ቃሉ ለእስራኤል መድኃኒት ኢየሱስን አመጣ ይላል። እግዚአብሔር ነው የመጣው ወይስ እግዚአብሔር ኢየሱስን ነው ያመጣው ነገር መ እኮ አምላክነቱ አላገኘነውም እኮ ነው የምልህ። እያሳየኸው እኮ ነው። አንብበው እንጂ፣ ፊሊፖስ እሱም በአምላክ መልክ ሲኖር ሳለ ከአምላክ ጋር መተካከልን መቀማት እንደሚቆጥር ምናምን ምናምናል። ስለዚህ አሁን በአምላክ መልክ ነው የሚኖረው ወይስ አምላክ ነው? በአምላክ በአምላክ መልክ ሲኖር እንኳን ያለው በእግዚአብሔር እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር መተካከልን መቀማት እንደሚኖር ነገር ምናምን ነው የሚለው። አዎ ምን መሰለህ፣ ከአምላክ ጋር መተካከል በመጀመሪያ አምላክ አምላክ ሆኖ ሳለ አይደል? አምላክ ሆኖ ነው የሚለው ወይስ በአምላክ መልክ ሲኖር ሳለ ነው የሚለው? አይ ግሪኩ አምላክ ነው የሚለው። እሺ ይሄ ኦሪንስ ካውን አልሰራም። ዘጠኝ ስድስት ላይ ሁሉንም አልተቀ ሁሉንም አልተቀበልከውማ ሁሉንም አልተቀበልከውም። እሺ ወንድ ልጅ የትኛው እንዳሰረደ መዝግበት በቃ ራሱን ኢሳያስን አሳሳይ። አሁን ያልኩ ኢሳያስ 9:6 ላይ ወልድ፣ ወንድ ልጅን ተሰጥቶናል አለ። አሁን ኢየሱስ አምላክ ወንድ ልጅ ነው። ወንድ ልጅ ነው የምታመልከው። ተወልዷል፣ ተወልዷል። በቃል ኪዳን መሰረት እሱ ወንድ ልጅ ነው የምታመልከው፣ ወንድ ልጅ ነው የምታመልከው

ሊገርዙትም ስምንት ቀን በሙላው ጊዜ በማዘን ሳይረገዝ ስሙ ኢየሱስ ተብሎ ተጠራ። እሱም እንደዚህ ሳላየው አላምንም። በአንድ ስልክ በአንድ ስልክ አንተ ብዙ ማ ማማራ ተስፋ እየተስፋረከው ሰሙን ድንቅ መካር፣ ሀያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ የሰላም አለቃ ተብሎ ይጠራል ይጠራል። እሱ ላይ አንድ ጊዜ አሁን፣ የቱ ጋር ተብሎ ተጠራ? አታመጣም። ችግሩ እኮ ነው። ምን ይላል መሰለ አለ ምን አለ? እንደ ሙሴ ህግ የመንጻት ወራቸውን በተፈጸመ ጊዜ ጌታ የእናቱ ለለለ ተብሎ እሺ በጌታ ፊት ሊያቆሙታል። እሺ ላይ ቁጥር አንድ ላይ ላይ ሊገርዙትም ስምንት ቀን በሞላ ጊዜ በማህፀን ሳይገረዝ መላኩ እንደተባለ ስሙ ኢየሱስ ተብሎ ተጠራ ይላል። አየኸው? አሁን ተገለጠልህ። ያንተ አምላክ ወንድ ነህ፣ ሰው ሆነ። ቆይ ቆይ፣ አንድ ቆይ አንድ ዮሐንስ ወንጌል ሁለት፣ እሺ፣ ምዕራፍ ሁለት ቁጥር አንድ መሰለኝ። አይደለም፣ ምዕራፍ አንድ ቁጥር አንድ፣ ምዕራፍ አንድ ቁጥር አንድ። አዎ፣ እንደዚያ ነው አይደለ? መጀመሪያ ቃል ነበረ፣ ቃልም እግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ።

አንድ ቁጥር ሶስትን መዝለለ የሁሉ ችግር አመጣ። አሁን ቁጥር 3 ላይ እግዚአብሔር ምን ይላል? ማነው? መጽሐፉ ምን ይላል? ሁሉ በእርሱ ሆነ ይላል አይደል? ሁሉም ከሆነው ማንስ እንኳን ያለርሱ ሆነ የተባለ ነገር ሁሉ በቃል ሆነ አይደል? አይደል? ሆኗል። ስለዚህ ከሆኑ እግዚአብሔር ነው እኮ ቆይ፣ ልነግረህ እኮ ነው። ከሆኑ ነገሮች መካከል አንደኛው ቃል ሥጋ ሆነ ሲባል በቃል አማካኝነት ሥጋ ተፈጠረ ማለት ነው። አለቀ። በቃል አማካኝነት ሥጋ ተፈጠረ ማለት ነው። ቃል ሥጋ ሆነ ማለት እግዚአብሔር ቃልን ማነው? እግዚአብሔር በቃሉ ሥጋን ፈጠረ ማለት ነው። እሺ ያለ ወንድ ንክኪ እንደዛ አይልም አይልም ስለማይል አይደል ነው የሚለው ቢል ችግር የለውም ነበር ግን አይልም። ቃል ሥጋ ሆነ ነው። ተው አይደል፣ የማይልም ከቃልነት ተለውጦ ሥጋ ነው የሆነው። ተለወጠ፣ ሥጋ ሆነ እኮ ተለወጠ ማለት ነው። ሥጋ ፈጠረ አላለም እኮ። ሥጋ ተለወጠ ማለት ነው። ለማን ነው ቃል ተለውጦ ሥጋ ሆነ? ከቃልነት ወደ ሥጋ ተለወጠ። ቆይ ሥጋ የሆነው ማነው? ቃል ሥጋ የሆነ የእሱ ክርስትያኑ አይደለም። ስጋ ሆነ ማለት በቃል አማካኝነት እግዚአብሔር እንደ ተስፋው ቃሉ ለእስራኤል መድኃኒት ኢየሱስን እንደሚያመጣ ተስፋ ገብቶ ነበር። ቃል ያ የተስፋ ቃል እውን ሆነ ማለት ነው። በእግዚአብሔር ቃል አማካኝነት እግዚአብሔር በቃሉ ስጋን ፈጠረ ማለት ነው። ሌላ ነገር የለውም። አይ እራሱ በደንብ አልተረዳኸውም። አይ ቁጥር 3 ላይ ይላል። ቁጥር 3 ሁሉ በርሱን አይለ አይለም ወዱ ሁሉ በርሶ ነው ይላል እኮ ሁሉ በርሶ ሆነ ከሆነውም አንድ እንኳን ያለ እርሶ አልሆነም አለ ማለት ስለዚህ ሁሉ ነገር በቃል ከሆነ ሆነ የተባለ ነገር ሁሉ በቃል ከሆነ ከሆኑ ነገሮች መካከል ደግሞ አንደኛው አርሱ ጋር እኮ ነው ቃል ስጋ ሲሆን በእግዚአብሔር ቃል ስለሆነ የሆነው ያልተፈጠረ አይደለም አይደል ስጋ የተፈጠረ እኮ ነው አይደል አይደል ስጋ ፍጥሮ አይደለም ነው ነው እና፣ ስጋውን ተመልከዋለህ። ሰው ሆኖ ነበር፣ ፍጹም አምላክ፣ ፍጹም ሰው ሚላለህ። እኔ አሁን ጥቅሱን ረስቼው የት ጋር እንዳለ፣ አንድ ቦታ የለም። አንድ ቦታ፣ አንድ ቦታ አለ፣ አለ። አይ አለ። እኔ ዛሬ ስልኬ ላይ ምልክት፣ መጽሐፍ ቅዱስ ላይ ማለት ነው፣ ምልክት አድርጌ አስቀምጬበታለሁ። አሁን ለዚህ ጋር እኔ ሁለተኛ ቲክቶክ ላይ አልመለስም። አንተ አልስጋው ነው ማን ነው ምንድን ነው የሚባለው አሁን ያልከው ቃል ፍጹም ሰው ፍጹም አምላክ የሚል ካመጣ እኔ ቲክቶክ ዘግቼ ነው ሞታ በቃ አልመለስም። ከዚህ በኋላ አንድ ጥቅስ ተሳተፈ አመጣላለሁ። ግን አምላክ እንደሆነ ሌላም ጥቅስ ላምጣልህ ለማንኛውም እ እሺ አምጣ እስኪ ደግሞ እንጠብቃ። ደግሞ ግን እኮ አላስረዳኝም ኢሳያ 96 ነው አላስረዳኝም እኮ ወንድ ልጅ ነው ብዬሽ እኮ። ስለ አምላክ ሌላ ታሪኩስ ገባ። ወንድ ልጅ ነው የምታመልከው፣ የምታመልከው? አዎ እና ወንድ ልጅ ነው አምላክ ሆኖ ነበረ አሁን ግን አይደለም። የቱ ጋ ነው ሆነ የሚለው ወንድ ልጅ አምላክ ወንድ ልጅ ሆኖ ምን ይታለ? እኛ ወንድ ልጅ ሚል ነው እንጂ ያየ ነው። አምላክ ወንድ ልጅ ሆኖ የሚል የለም መጽሐፍ ላይ ወንድ ልጅ ተሰጥቶና፣ አለ አለ እኮ ወንዱን ልጅ ታመልቶ፣ አሁን ወንድ ልጅ ስለዚህ ወንድ ልጅ ፍጡር ነው። ፍጡር ይመለካል? አንተ እኮ ግራ የሆንክ ነው ማለት። የምታወራው ነገር ግራ የሆነ ነገር ነው። ለምን ግራ? ትክክለኛ ነገር ነው እንጂ አምላክ ከኔ ውጪ ሌላ አምላክ አይኑርህ አለ እኮ በላይ በሰማይ በታችም በምድር ካለው በውሃ ውስጥም ካለው አንዳች ለተቀረጸው ምስል አትስገድ። ለሐውልት ምናምን፣ በቃ ከኔ ውጪ ሌላ ምንም አምላክ አይኖረ ብሎ ተናግሯል። ስለዚህ ከአምላክ ውጪ የተፈጠረ ሰው ይሁን የተወለደም ሰው ይሁን ድንጋይም ይሁን

ሮሚ አንድ ተምን ጭራሽ እኮ ኢየሱስ እንደ እንደማይመለከ እኮ ነው። አምላኬን በኢየሱስ ክርስቶስ አመሰግናለሁ ነው የሚለው ሮሚ፣ የሮሚ ጸሐፊ እንደዛ ነው የሚለው አምላኬን በኢየሱስ ክርስቶስ አመሰግናለሁ፣ ብራዘር አምላኬን በኢየሱስ ክርስቶስ አመሰግናለሁ ኢየሱስን አመሰግናለሁ ሳይሆን፣ በኢየሱስ ክርስቶስ በኩል አምላኬን አመሰግናለሁ። ለምንድነው ነው ኢየሱስን አመሰግናለሁ ያላለው? አምላኩ ደግሞ አብ ነው ማለት ነው። ያሳዝናል። አንድም አልሰጣኝም። ውዱዬ አንተ ያን ወረደህ መረጃ ነገር፣ ምን መሰለህ እኛ ልንረዳው የማንችለውን ነገር አምላክ ይነግረናል። የሚገለጽልህ ክርስቲያን ስትሆን ነው፣ ስትጠመቅ ነው። ለምን አትጠመቅም አንተ ውድዬ? አንተ ተጠምቀሃል? አንተ ለምን ነው ያልተገለጠልህ? ለምን ለእኔ መግለጥ አቃተህ? ማለት አሁን ለእኔ ማለት ነው። አንድ ነገር ልንገርህ፣ እኔ ብዙ ይህን ያህል እውቀት አለኝ በክርስትና ላይ እያልኩህ አይደለም እኮ ገባኛ ታስታውቃለህ፣ እኮ ያው ጥቅስ ምናምን ይዛል። እሺ፣ እኔ አንድ ጥያቄ እንደቀስ እኔ አንድ ጥቅሶችን አውቃለሁ። እሺ፣ አሁን ለምሳሌ ሰለ በስላሴ ታምናለህ? አው ዱኝ። እሺ፣ ሶስት አምላክ ነው ወይስ አንድ አምላክ ነው ስላሴ? አንድም ሶስትም እኮ ያው፣ ግን አንድ አምላክ አንድ አምላክ ነው አይደለ? አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ። እሺ ማርያም አንዱን አምላክ ወልደዋለች? ወልዶ ከሶስት አካል አንዱ ሰው ሆኖ ነበር እንጂ አንዱን አምላክ አልወለደችማ ነ ኢየሱስ ወልድ ነበር እንጂ ወልድን ወለደች እንጂ አንዱን አምላክ አልወለደችም። ምክንያቱም አንዱ አምላክ አቦል መንፈስ ቅዱስ ነው። ወጃ አንዱ አምላክ አልወለደችም። ወልድ ነው፣ አንዱ አምላክ አይደለም። የተወለደው አምላክ ነው። ኢየሱስ ክርስቶስ እራሱ ወልድ ነው፣ አምላክ ነው ያለው። አንድ የተወለደ አምላክ አለ፣ አንድ ያልተወለደ አምላክ አለ ማለት ነው። አንድ ጥቅስ አለ። አሁንም ምን ያል ያስኩት ማለት ነው። እሱ ሌላ ቀን ይዤ እልክ እመጣለሁ። ግን ፍጹም ሰው ፍጹም አምላክ የሚል አለ እሱ ላይ ማለት ነው። በምድርም አለ፣ በሰማይም አለ። የለም አለ ኢየሱስ ፍጹም ሰው ፍጹም አምላክ የሚል ወላሂ የው ከቀባላህ ነው ያለው። የለም ጭራሽ ነው የሌለው ወዱ ጭራሽ አትልፋ አንተ ስለኛ መጽሐፍ ቅዱስ ምን አውቀ ነው? የለም እኮ ነው ብለህ፣ እንዴት አላውቅም እንዴ? ለምን አላነብም? ለአንተ ብቻ ነው የሚ መጽሐፍ ቅዱስ ወይ ቁርአናችን፣ ታውቀዋለህ ግን። ቁርአናችን ጥያቄ አለህ ጠይቀኝ። እስቲ ጥያቄ ታላሽ ከታች አንብብና ጠይቅ። ማለት ያው በእርግጥ እኔ አሁን እ ኔትወርክ ተቋርጧል። ይሰማል እ ይሰማል አሁን ይሰማል? ለምሳሌ ከዛ ውስጥ እናንተ ጋር በጣም ከሚያስተውሉ ቃላቶች ውስጥ አንዱ አማጽናለሁ የሚለው

ኦኬ፣ ምዕራፍ መቶ ስንት ነበረ? መቶ ሶስት ነው እንዴ? መቶ ሶስት ላይ ነው ያለኝ ቁጥር። እንደዛ አንድ ጊዜ ላውጣልህ። አንድ ጊዜ አውጣልህ። እና በገዛ እጃቸው። እኔ ምን አገባኝ ታዲያ፣ ነው ምን አገባኝ እኔ። አረ በናትህ፣ እነሱ አልነገሩኝም። አንተ ያው፣ እሺ

አላውጣለ እግዚአብሔር ሆድ አለው ማለት ነው። እግዚአብሔር ቆይ አማርኛ እንዳልገለሽ እግዚአብሔር ሆድ እንዳለው ያስበለዋል። ልጆች ተው ብላቸው። አንተ አትጥቀሱ እንደና ነገር ስትጠቅሱ ያውለ ከአንተ ጋር ቀድሞ በሀይል ቀን በቅዱሳን ብርሃን ከአጥቢያ ኮኮብ አስቀድሞ ከሆድ ወለድኩ ይሏል እግዚአብሔር ኢየሱስ። ስለዚህ እግዚአብሔር ሆድ አለው ማለት ነው። ተስማማለ ጨጓራ ትልቋ አንጀት ትልቋ አንጀት ይሄው ኮዶ ለርኩ ይላል። ያው እግዚአብሔር ነው የሚለው ወዳለው እግዚአብሔር ተስማማለህ? እሺ አንተ አንድ ነገር ልንገርህ፣ ነገር መጀመሪያ

ቋንዲ ለምሳሌ እግዚአብሔር ይሄ ነገር ባይብል ላይ ያለ ብለህ ታምናለህ። ይሄንን እስኪ አንብበው በጌታ ሰው ዘዳግም 23 አንድን እስኪ አንብበው፣ የጌታ ሰው ቁጥር አንድን አንብበው እና አንዴት ምን ይላል? የጌታ ሰው አንብብ እስኪ በቃ ይበል እና ወደ እግዚአብሔር ቤት አይግባ ነው ያለው። አዎ ይግባ እኮ ምን ይሄ ምን ይላል? ታጋይ በዛለ የሚከፍ ማለት ይሄ ነው። ላይው አንብቦስ ያንተ ይሄን እና ተፊት ታነበዋለ፣ ተፊት ታነበዋለ። እሺ እዚህ ሁሉ ታነበዋለ። የሚቀፍ ማለት አየ እንደዚህ አይነት እና ለምን ነካካ? ለምን ትነካካለ? እኔ ነካው እንደዛ ብዬ? ይሄው ቁ ላሉሊላ ወይ? የተቀጠቀጠ ብልቶ የተቆረጠው ለእግዚአብሔር ድጋ ያገኛል። አየ? አያር እንደዚህ ነው የሚቀፍ ነገር ማለት ማለት ነው። የት ላይ ነው? የት ላይ ነው? የት ላይ ነው? ዘዳግም 23 አንድ ላይ። ሌላም እጨምርልሻለሁ ቆይ ደሞ ሌላ ልጨምርልሽ አንዴ? ደሞ ሌላ ልጨምርልህ፣ ዘሌዋውያን ምዕራፍ 21 ቁጥር 16 ላይ እግዚአብሔር ለአሮን እንዲህ ብለህ ንገረው አለው ሙሴን። ይኸውልህ እግዚአብሔር ሙሴን ለአሮን እንዲህ ብለህ ተናገረው፣ ለአሮን እንዲህ ብለህ ንገረው፣ ከዘሬ በትውልዱ ነውር ያለበት ሁሉ የአምላኩን እንጀራ ያቀርብ ዘንድ አይቀርም፤ እውር፣ አንካሳ፣ አፍንጫ ደፍታጣ፣ ስልፍ አካል ያለው እግረ ሰባራ እጀ ሰባራ ጎባጣ ድንግ አይነ መጭማጫ ስተካም ቋቁቻም ጃንደረባ ነውረኛ ሁሉ አይቅርብ። ለምን ነገር ነገር ግን ነውረኛ ነውና መቅደሶችን እንዳያረክስ ወደ መንገር ከፈለግኸው ጀምር ታነቦዋለህ። ከፈለግኸው ጀምር እሱ ማለት ነው። ውስጥ ላይ የሆነ የሚሰጥ አሁን ምን ነበረ መሰለህ? ምንም አይደለም። አላስነበብክኝም ሙሉን ምንም አይደለም። እግዚአብሔር እግዚአብሔር አንተ አፍንጫ ደፍታታ ነው የሚደረግ ነገር አለ ማለት አንተ አፍንጫ ስልካካነግባ ነግባ አንተ አይነ አይነ መጅማጫ ነው። ወጣ ቻይናዊ ኮሪያዊ ፊሊፒንስ ጃፓናዊ ምናምን እንዳለ ምንም ሰሜን ኮሪያ ደቡብ ኮሪያ እንዳለ አይገቡም። ውስጥ ውስጥ የሚገቡት ምን ለማድረግ ነበር? ምን ለማድረግ ነው ለማድረግ ነው ያለው ማለት የምን ለማድረግ ነው አይገቡ ያለው ምንም ለማድረግ ይሁን እግዚአብሔር እየመረጠ ነው የሚያስገባው። ለአምልኮ ይመርጣል መልክ ነው የሚያየው። አሁን ለምሳሌ ለአገልግሎት ከሆነ አ ለአገልግሎት ከሆነ ዝም ብዬ ልንገርህ፣ አንተ ማታ እኮ ነገር አንድ ነገር ልንገርህ፣ አንድ ነገር ልንገርህ። እሺ መቅደስ መቅደስ ቤተ መቅደስ ውስጥ ገብተህ ቢያንስ ሙሉ ሰዓት ቅዳሴ ከቀደስክ ቆመክ ነው የሚሆነው፣ መቅም ማቋረጥ የለብህም። እና በአፍንጫ ነው እንደምቆሙ? ታዲያ በአፍንጫ ነው የምትቆመው? አንዲ ምን ሆነ ነው አፍንጫ ደፍታታ እና በአፍንጫ ቆመ ነው የምትቀድሰው? እንዴ ነው ያልገባኝ ነገር። እሺ ጃንደረባ ይላል። ጃንደረባ ማለት ብልት የሌለው ወንድ ማለት ነው። ብልቱ ነው የሚቀድሰው? ምንድነው የሚያደርገው? ጥያቄ ምንድነው? ምንድነው ጥቅሙ? ብልት ኖሮ አልኖረው አንድ ሰው ልቡ ይጽዳ እንጂ ሰውየው እጣን ምን ይሁን ማለት ማለት ማለት እና እጣን የሚታጠነው ብልቱ ነው እ? አቃለሁ ከብልት ምን አቃለው? እጣን ከብልት ጋር ምን ያገናኘዋል? ከአፍንጫ ምን ያገናኘዋል? ምንም ማብራሪያ፣ የፈለግከውን ማብራሪያ ማብራሪያ ብታመጣ፣ እኔ አፍንጫ ደፍታታ እግዚአብሔር ጉባኤ አይገባም ብትለኝ አይገባኝም? ምንም ሊገባኝ አይችልም። ሰማላ ይሰማል? የኔ ኔትወርክ ነው ጋይስ፣ ወይስ ሊወጣ ነው? ምንሽ ነው ውዱ? ምንም አይደለም። ያንተ ተቋረጠው። እኮ ምንድን ነው አሁን? አንተ ኔ አፍንጫ ደፍጣጣ በመሆኔ እግዚአብሔር ጉባኤ አገባም እያልከኝ ነው? እና ሰልከክ ያለ እየተመረጠ ነው? እንደዚህ አይነት ነገር አሁን በጣም ነውር የሆነ ነገር ከሆነ እኮ እናንተ ጋር ይብሳል አይደል እንዴ? ቁርአን ላይና ሐዲስ ላይ ያለው እኛ ላይ እንመጣለን። ግን የዚህን ተስማማ ይህን ተስማምተዋል። እግዚአብሔር አፍ የእዚህ ማብራሪያ አለው አልኩህ እኮ መጽሐፍ ቅዱስ እንደፈለግህ አይተረጎምም። የፈለግከውን ማብራሪያ ብታመጣ አፍንጫው ደፍታታ ስለሆነ አይገባም ብትለኝ አይገባኝም። እኔ ሰውን አምላክ የልቡን ነው እንጂ የሚመለከተው ራሱ የፈጠረውን ነገር፣ አንተ ግባ አንተ አትግባ የለም፣ ገብቶሃል። አንድ ነገር ልንገርህ፣ መጽሐፍ ቅዱስ ቀጥታ የተጻፈ ነው ማብራሪያ አይፈልግም የሚል ቃል አምጣልኝ እስኪ። ማብራሪያ ይፈልጋል የሚል ቃል አምጣልኝ። እሺ እና እንደዚህ ነው። አሁን በጣም ቀላል ነገር ምንም ይሄን ያህል እዚህ ብራራል ማለት ነው። እኛ ደግሞ በራሳችን እኛ ክርስቲያኖች ነን፣ ገባህ? መጽሐፍ ቅዱስን የምናውቀው ክርስቲያኖች ነን። እሺ፣ አብራራልኝ። እሺ፣ አብራራልኝ፣ አብራራልኝ፣ አብራራልኝ